ተገብራቸው የምክር ቤት አባላት የካነሳችኋቸው ነጥቦች አንጻር አስተያየት ለመስጠት ሞክራለሁኝ። የመጀመሪያው ከ ይሄ በተለይ ከኑሮ ውድነት ጋር የተያያዙ የተነሱ ጉዳዮችን በሚመለከት በሁሉም ክፍለ ከተማ ደረጃ ይነሳል ብለን እንገምታለን። ጥያቄውም ተገቢ ነው። የመንግስታችንም ትኩረት ነው። የከተማ አስተዳደራችንም በዚህ ጉዳይ ላይ መሰረታዊ የሆነ ለውጥ ለማምጣት በዘላቂነትም በአጭር ጊዜም ሊፈቱ የሚገባቸውን ጉዳዮች ለይቶ ከመስራት አንጻር የተከናወኑ ስራዎች አሉ። እንዲያም ሆኖ ያው ዓለም አቀፋዊ ገጽታ ባላቸው ጉዳዮች ላይ ደግሞ በተወሰነ ደረጃ አሁንም መፍትሄ የሚፈልጉ ጉዳዮች ይኖራሉ። በሕብረተሰባችን ውስጥ የተነሱ ጉዳዮች ከኑሮ ውድነት ጋር ከግብይት ጋር በገበያ ማባከላት ላይ ባሉ ሁኔታዎች ላይ በእሁድ ገበያ በማህበራት በመሳሰሉት የተነሱትን ጉዳዮች ስንመለከት ጥያቄዎቹ ትክክል ናቸው፣ ይነሳሉ በየአካባቢው። ምክንያቶቹን ብቻ አንስተን ቀጣይ በሚኖረን ኢንተርቬንሽን እንዴት ነው ችግሮችን ለመፍታት እየታሰበ ያለው የሚለው የምክር ቤት አባላት ጥያቄ ተገቢ ይመስለኛል። በሱ ላይ አስተያየት እሰጣለሁ። የመጀመሪያው ጉዳይ ከኑሮ ውድነት አንጻር በተለይ በዚህ ዓመት ከሰብል ምርት ከግብርና ምርት አኳያ ምንም አይነት እጥረት እንዳያጋጥም የመጀመሪያው ጉዳይ አቅርቦቱን ከፍ ማድረግ የሚል ግልጽ አቅጣጫ ይዘን ነው ላለፉት ዘጠኝ ወራት ስራዎች ሲሰሩ የቆዩት። ይህንን ለማድረግ ምንድን ነው የተከተል ነው አቅጣጫ የሚለውን ነገር በደንብ ማጤን ይፈልጋል። የመጀመሪያው ማህበራት ያላቸውን ካፒታል የሰብል ምርት እንዲይዙበት እናድርግ። ሁለተኛ ያቋቋምነው የንግድ ስራዎች ድርጅት የሚያስፈልገውን ሀብት መድቦ በወቅቱ ግዢ በመፈጸም ስቶክ ላይ ምርት ሊኖረው ይገባል። ይሄ በየጊዜው የሚኖረውን ጭማሪ በሚቀንስ መንገድ አንጻራዊ ቅናሽ ባለው መንገድ ለህብረተሰቡ እንዲያቀርብ ማህበራት ደግሞ ቫሊዩ ጨምረው እንዲያቀርቡ የሚል አቅጣጫ አስቀምጠን ስንሰራ ቆይተናል። በተመሳሳይ ሁኔታ የእሁድ ገበያ ወደ 216 የእሁድ ገበያዎች አሉን። እነዚህ የእሁድ ገበያዎች እሁድ ገበያ መባላቸውን ብቻ ሳይሆን የሚይዙትን የምርት አይነትና፣ የምርት መጠን፣ የምርት ጥራት እንደዚሁም ደግሞ የስታንዳርዳቸውን ማሟላታቸውን መመዘኛዎች አሉን፣ መስፈርቶች አሉን። የአሰራር ስርዓት ተዘርግቶላቸው ነው የሚመሩት። በአንድ እሁድ ገበያ ሊኖር የሚገባው የምርት አይነትና እየተሸጠ ያለበትን የዋጋ ሁኔታ ምንድን ነው የሚመስለው? የሚለው ክትትል የሚደረግበት የግብረ ኃይል አደረጃጀት አለ። በዚህ አደረጃጀት ቸክ እየተደረገ ቆይቷል። እንግዲህ የተከበራቸው የምክር ቤት አባላት እንዳነሳችሁት በአንዳንድ ኪስ ቦታዎች ላይ የምርት ጥራት ችግር እንደዚሁም ደግሞ የዋጋ ያለመለጠፍ፣ አንዳንድ ጊዜም አመራሩ ሲኖር ዋጋውን የመለጠፍ አመራር አካባቢ በሚጠፋበት ጊዜ መልሶ እንደገና በዋጋ ጨምሮ የመሸጥ ሁኔታዎች በክትትላችን አጋጥመዋል። ስፋት የላቸውም። ነገር ግን ደግሞ ይሄም ቢሆን መንግሥት ቦታውን ለሽያጭ ተጠቀሙ ብሎ በሚያዘጋጅበት ጊዜ ከነጻ ገበያው በአንጻራዊነት ቅናሽ ባለው ዋጋ እንዲሸጥባቸው ነው እነዚህ ቦታ የተፈቀዱት። ከዚህ አኳያ በሚኖረው ክትትልና ድጋፍ የምናያቸው ምልክቶች ስለነበሩ በየወቅቱ ለማረም ጥረት ተደርጓል። አሁንም የተከሰተባቸው ኢንሲደንቶች ካሉ እነሱን ወስደን ማስተካከል ይኖርብናል ብዬ አስባለሁ። ምክንያቱም የእሁድ ገበያ ብለን ዝም ብለን ስንከፍተው ቦታውን ለዚህ ደድኬት ስናደርግ፣ ክፍት ስናደርግ ከነፃ ገበያው በአንጻር አይነት ቅናሽ አድርገው ዋጋ ለጥፈው በዚያ ዋጋ እንዲሸጡ ስናደርግ ምክንያት አለው። አንዳንድ ጊዜ የእግረኛ መንቀሳቀሻ ጭምርንም ኮምፕሮማይዝ የምናደርግበት ሁኔታ እንዲፈጠር ያደረገው ነዋሪው በቅርብ በአካባቢው ብዙ የትራንስፖርት ዋጋ ሳያወጣ ገዝቶ እንዲጠቀም ከማድረግ አይነ መሆኑ ይታወቃል። ይህንን ከማድረግ አንጻር የምናያቸው ጉለቶች ስፋት ባይኖራቸውም በየኪስ ቦታዎቹ እንደዚህ አይነት ምልክቶችን ከዚህ በኋላም በሚኖረን የስራ ስምሪት የክፍለ ከተማም የወረዳ መዋቅራችንም ከኑሮ ውድነት አኳያ በጥብቅ ዲሲፕሊን እንዲመራ ማድረግ ስላለብን ቦታዎች ለይተን ጣልቃ ገብተን የምናይበት ሁኔታ ይኖራል ብዬ አስባለሁ። ነገር ግን በአጠቃላይ ከኑሮ ውድነት አኳያ ወስደን ስናይ አዲስ አበባ ኑሮ ውድነትን ለመከላከል የግድ የሰብል ዋጋ ወይም ደግሞ የፋብሪካ ምርት ዋጋ ጭማሪ ብቻ ተደርጎ ተነጥሎ መታየት አለበት ብለን አናምንም። የአዲስ አበባ ከተማ ከኑሮ ውድነትን ለመቀነስ እየሰራ ያላቸው ስራዎች አሉ። ለምሳሌ የፐብሊክ ትራንስፖርት አቅርቦት ለኑሮ ውድነት ጫና አንድ መፍትሄ ነው። የቤት አቅርቦት ለኑሮ ድነት ጫና አንድ መፍትሄ ነው። በተመሳሳይ ሁኔታ የስራ እድል ፈጠራ ለኑሮ ድነት ጫና ሌላኛው መፍትሄ ነው። እንደዚሁም የምገባ ማዕከላት፣ የተማሪዎች ምገባ የምንላቸው ከአጭር ጊዜ አኳያም ትልልቅ መፍትሄ ሰጪዎች ናቸው እና አዲስ አበባ ከሌላው ለየት ባለ መንገድ ትልቅ ኢንቨስትመንት ትልቅ ሀብት መድባ እየሰራች ያለችው በህብረተሰብ ውስጥ የሚነሱ የኑሮ ውድነት ምሬትን ሊቀንሱ በሚችሉ ስራዎች ላይ ተጨማሪ ኢንቨስትመንት ያስፈልጋል ብለን ተጨማሪ ኢንቨስትመንቱን ደግሞ በካፒታል ፕሮጀክት ውስጥ ትልቁን ሀብት በመመደብ የፐብሊክ ትራንስፖርት ግዢ በመፈጸም ሰፋ ያለ ቁጥር ያላቸው አውቶቡሶች የፐብሊክ ትራንስፖርት አገልግሎት እንዲሰጡ ማድረግ ችለናል። የህብረተሰቡን በማሳተፍ በበጎ ፈቃድ አገልግሎት ብዙ ቤቶችን በመገንባት በተለይ ዝቅተኛ ገቢ ያላቸው ራሳቸው ቤታቸውን ጠግነው መኖር የማይችሉ የቤት እድሳት የማከናወን ስራ ተሰርተዋል። እንደዚሁም በሎኮስት የምንሰራቸው ቤቶች ከኑሮ ወደ ነጫን አኳያ የቅድሚያ ቅድሚያ የሚሰጣቸውን ጭምር እየለዩ በመስጠት ችግር ለመፍታት ጥረት እየተደረገ ነው ያለው። ከስራ እድል ፈጠራ አኳያም ሰፋ ያለ ቁጥር ያለው የስራ እድል በመፍጠር ሰው የገቢ አቅሙ ከፍ ካለ ቢያንስ ቢያንስ መሰረታዊ የሆኑ ሸቀጦችን ገዝቶ የሚጠቀምበትን እድል መፍጠር ይቻላል በሚል በነዚህ በነዚህ ስራዎች የከተማ አስተዳደራችን ልዩ ኢንተርቬንሽን በማድረግ እየሰራ ያለበትን ሁኔታ በግምት ውስጥ ማስገባት ጠቃሚ ነው ብዬ አስባለሁ። ከዛ ባሻገር ከእሁድ ገበያ ውጭ በገበያ ማዕከላት ምርት እንዲኖር ምርት እንዲከማች አርሶ አደሮች በነፃ ቦታውን ወስደው እንዲጠቀሙበት የተከበራቸው የምክር ቤት አባላት በኮልፌ፣ በንፋስ ስልክ፣ በአቃቂ፣ በለሚኩራ እነዚህን የግብይት ማዕከላት ወደፊትም በክትትላችን በድጋፋችን የምናረጋግጠው ምርት አላቸው ወይ? ለተጠቃሚ እያቀረቡ ነው ወይ? የሚሸጡበት ዋጋ ፍትሐዊ ነው ወይ? የሚሉትን ጉዳዮች ጨምሮ ክትትል እያደረግን የህብረተሰባችንን ምሬት መቀነስና የኑሮ ውድነት ጫናውን በተወሰነ ደረጃ ማሻሻል የምንችልበት ሁኔታ መፍጠር ይገባል ብዬ አስባለሁ። አዲስ አበባ ከንግዱ ቁጥጥር ስራ አኳያ መሰረታዊ የሆነ ችግር ባይኖርም አሁንም ቢሆን አልፎ አልፎ የሚስተዋሉ የምርት መደበቆች በተወሰነ ደረጃ የኮንትሮባንድ እንቅስቃሴዎች ሊኖሩ ይችላሉ በሚል ግብረ ኃይሉ በዙሪያው ካሉ ከተሞች ጭምር ተቀናጅቶ እንደ አንድ የግብረ ኃይል አባል በሰላምና ጸጥታ የሚመራ አደረጃጀት ያለው በየጊዜው በጋራ እየተገመገመ እየተመራ የሄደበትን ሁኔታ ማስታወስ ያስፈልጋል። ይህም ሆኖ በተለይ የፋብሪካ ምርት ምርቶች አቅርቦት ጋር በተያያዘ በተወሰነ ደረጃ አዲስ አበባ ከሚፈልገው ኮታ አኳያ በተወሰነ ደረጃ እጥረት እንኳ ቢኖር ያለውን በፍትሃዊነት ተደራሽ ለማድረግ እየተሰራ ነው ያለው። የዘይት ዋጋ መናር በቅርብ ጊዜ ትንሽ መሰረታዊ የሆነ ችግር ሆኖ አጋጥሞናል። ይህንን ለመፍታት እንደ ሀገር እየተሰራ ነው ያለው። ምክንያቶቹ ይታወቃሉ። ከነዳጅ ከውጭ የሚመጣ ምርት እንደመሆኑ በዓለም አቀፋዊ ጫናውም እንዳለ ታሳቢ ማድረግ ያስፈልጋል። ያም ሆኖ ግን በልዩ ሁኔታ እየተሰራበት ያለ ስለሆነ ወደፊት መሻሻሎች ይኖራሉ ብለን እናስባለን። በአዲስ አበባ ከተማ ደረጃ ግን የመጀመሪያው ስራችን የማህበራትንም፣ ንግድ ስራዎችንም፣ ነጻ ገበያውንም፣ የገበያ ማዕከላትንም፣ የእሁድ ገበያንም የመሰረተ ልማት ላይ በትራንስፖርት በቤት የምንሰራቸው ስራዎች ሁሉ ለኑሮ ጫና መቀነስ አውንታዊ ድርሻ አላቸው ብለን በዚህ ላይ ሰፊ ስራ እየተሰራ መሆኑን ታሳቢ ማድረግ ያስፈልጋል። የምርት ዝውውር ችግር እንዳይኖር አዲስ አበባ ኬላ የሌላት ከተማ ነች። በየትኛው መንገድ ምርት እንዲገባ ነገር ግን ደግሞ በውጭ ወደ ውጭ የሚወጣ ኮንትሮባንድ ካለ በኮንትሮባንድ መልክ የሚወጣ ምርት ካለ ይህንን ቁጥጥር ለማድረግ የሚያስችል ስርዓት ተዘርግቶ እየተሰራ ነው ያለው። ላለፉት ዘጠኝ ወራት የሰብል ምርት አንጻራዊ በሆነ መንገድ የተሻለ የተረጋጋ ገበያ እንዲኖር አስችሏል። ከምንም በላይ ደግሞ የከተማ አስተዳደራችን የአቅርቦት ጉዳይ ማሻሻል አለብን ብለን አሁንም በከተማ ግብርና የተወሰኑ መሀል ላይ የነበሩ ውጣ ውረዶች ነበሩ። እነሱን አርመን አስተካክለን ፈረቃ ያለው የምርት አቅርቦት እንዲኖር የሚያስችል ስራ ተዘርግቷል። በእንስሳት ውጤቶች፣ በዶሮ በእንቁላል የነበሩ የዋጋ ትንሽ ከፍ የማድረግ ጉዳዮችን ለማስተካከል ስራ እየተሰራ ነው ያለው። በቀጣይ ጊዜ ብዙዎቹን ነገሮች የምናስተካክላቸው እንደሆኑ ታሳቢ ማድረግ ያስፈልጋል። ይህን እያገዘ ያለው ቅድም ክብርት ወይዘሮ ልልቲ እንዳነሳቸው የማህበራት ሪፎርምን በሚመለከት የተከበራቸው የምክር ቤት አባላት በየአካባቢው ያሉ ማህበራትን የከተማ አስተዳደራችን ግልጽ አቅጣጫ ግልጽ አቅጣጫ ብቻ አይደለም የህግ ማዕቀፍ አዘጋጅቶ ሁለት ደንቦችን አጽድቆ ነው ወደ ስራ እንዲገባ የተደረገው። እነዚህ ሁለት ደንቦች አንደኛው የአሰራርና ያደረጃጀት ስራቸውን የሚመሩበት እንዴት መመራት እንዳለባቸው የሚደነግግ ደንብ አጽድቀናል። ሁለተኛ የግዥ የፋይናንስ ስርዓታቸው እንዴት መመራት እንዳለበት ደንብ ጸድቆ ወደ ስራ ተገብቷል። በዚህ አማካኝነት መሻሻል ጀምረዋል። ሪፎርም ያው ረጅም ጊዜ ሊወስድ ይችላል። የኦዲት የንብረት አያያዛቸው ሀብታቸው በትክክለኛው መንገድ ኦዲት እየተደረገ ለአባሎቻቸው ብሎም ለህብረተሰቡ ምርት የሚያቀርቡበትን ሁኔታ ለማሻሻል ሰፊ ስራ እየተሰራ ነው ያለው። አሁንም የጨረስነው ስራ ስላልሆነ ቀጣይ መስራት አለብን ብለን ነው የምናስበው። በተለይም ቫሊዮ አዲሽን ላይ እንዲሰሩ ምርት ማቅረብ ብቻ ሳይሆን አንዳንዶቹ የተሻሉ ማህበራት ያገኙትን ምርት ወደ ተሻለ ነገር ቀይረው ለህብረተሰቡ የሚያቀርቡበት ሁኔታ የተጀመሩ ስራዎች አሉ። አንዳንዶቹ ደግሞ ያላቸውን ሀብት አሻሽለው ከዚህ በፊት በክራይ በመሳሰሉት ይገኝ የነበረውን መጠነኛ ገንዘብ አሁን ራሳቸው ይዞ ማስተዳደር ሲጀምሩ በሶስት መቶ በአራት መቶ ጥፍ ከፍ ብሎ ገቢ የማግኘት እድላቸውን ከፍ እያለ ነው። የአዲስ አበባ ከተማ አስተዳደርም ከድጎማ ወጥተው እራሳቸውን ችለው እንዲመሩ ከማድረግ አንጻር በጥብቅ ዲሲፕሊን በሪፎርም እየተገመገመ እየተመራ ነው ያለው። እነዚህን ምናልባት የተከበራቸው የምክር ቤት አባላት ያነሳችኋቸው በተለያዩ ቦታዎች ላይ ያሉ ጉድለቶች ካሉ እነሱንም ለቅመን ፈትሸን አመራር መስጠት ይፈልጋል። እኛም የምናልፋቸው ጉዳዮች አይደሉም። ምክንያቱም በአንድ በኩል የህዝብ ሀብት በአግባቡ መስተዳደር አለበት። በሌላ መንገድ ደግሞ ቀላል ሚና አይደለም ያላቸው በኑሮ ውድነት ላይ ያስከተሉት ያሉት ያላቸው አቅርቦት የራሳቸውን ሀብት በተሌላ አባላቶቻቸው እንዴት ማድረስ እንዳለባቸው፣ መሰረታዊ ሸቀጦችን እንዴት ማዳረስ እንዳለባቸው በቴክኖሎጂ የተደገፈ ቁጥጥር የሚደረግበትን ስርዓት እየፈተሹ መምራት ይፈልጋል። ኮንሰርኑ ትክክል ነው። ለማረም ግን ምቹ ሁኔታ አለ። የህግ ማዕቀፍ ተዘጋጅቶ ወደ ስራ ተገብቷል። ብዙዎቹን የሪፎርም ስራዎች እስካሁን በመጣንበት ሂደት ውጤታማ ነው። ቀጣዩ ጊዜ ደግሞ ደሊቨሪ ነው። ምን ያክል ምርት ለህብረተሰቡ በሚገባ እያቀረቡ ናቸው፣ እየሸጡ ናቸው፣ ማህበራቶቹ ለአባሎቻቸው ተጠቃሚነት የሚተጉ ናቸው ወይ፣ ኦዲት ያስደረጋሉ ወይ፣ የሚሉትን እየፈተሹ አመራር መስጠትን ይጠይቃል። በየትኛውም መንገድ የእኛ ቅም ውስንነትም ቢኖር ሀብታቸው ለብክነት እንዲጋለጥ አንፈቅድም። ይሄ ደግሞ የከተማ አስተዳደሩ የማህበራት ኮሚሽኑ ብቻ ሳይሆን ከተማ አስተዳደሩ ላይ ያለው ከፍተኛ አመራርም ለጉዳዩ አጽንኦት ወስ ሰጥቶት አመራር እየተሰጠበት እንደሆነ በዚህ አጋጣሚ ለማንሳት ነው። በበዓል ሰሞን አካባቢም እነዚህ ምናልባት በቅርብ ያያችኋቸው ነው። አሁን የስጋ አቅርቦትን በ239 አካባቢ የስጋ መሸጫ ሱቆች እጅግ በጣም በዝቅተኛ ዋጋ ለህብረተሰቡ ያቀረቡበት ያቀረቡበት ሁኔታ እናያለን። ይሄ እንዲቀጥል ያስፈልጋል፣ ዘላቂ ሆኖ እንዲቀጥል ያስፈልጋል። ይህንን ለማድረግ በበዓል ብቻ የምናደርገው ሳይሆን ምናልባት የዋጋ መደመር መቀነስም መጨመር መቀነስም ባህሪ ሊኖረው ይችላል፣ ግን ሄዶ ሄዶ እነዚህን የማህበራት ሱቆች፣ ስጋ ቤቶች ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች የሚጠቀሙባቸው ስለሆነ እንዳይቆራረጥ ለማድረግ የሚያስችል ስርዓት መዘርጋት ይፈልጋል። ይህንን የምናደርግበት ሁኔታ እንደሚኖር ታሳቢ ማድረግ ያስፈልጋል። ሌላኛው ምናልባት ከኮሪደር ልማት አኳያ ተወሰነ ሀሳብ መስጠት ያስፈልጋል። በተለይም የተከበራቸው የምክር ቤት አባላት ያነሳችሁት የኮሪደር ዴቨሎፕመንቱ በህብረተሰቡ ውስጥ እየፈጠረ ያለውን ስሜት አዳምጣቸዋል። በዚህ ምክር ቤትም ምን አይነት ስሜት እንዳለ ሪፍሌክት ተደርጓል። ትክክለኛ ገጽታ ነው ብዬ አምናለሁ። የኮሪደር ዴቨሎፕመንቱን በዘላቂነት ወይም ደግሞ በኢንዴብዝ አይተን በጥልቀት አይተን ስንረዳው የበለጠ ፋይዳውን እየተገነዘብ ነው እንሄዳለን ብዬ አስባለሁ። አሁን በምናያቸው ነገሮች ላይ ብቻ የሚለካ አይደለም። የኮሪደር ዴቨሎፕመንቱ ጥልቅ ኮንሴፕት ያለው ነው። ጥልቅ ኮንሴፕቱ ከከተማ ፈጠራ ጋር አኳያ ልናየው የሚገባ ነው ብዬ አስባለሁ። በዛ መንገድም እየተሰራ ነው ያለው፣ እየተመራም ነው ያለው። ይህንን ከማድረግ አንጻር ግን ቀላል አይደለም ኢንቨስትመንቱ የተደራሽነት ጉዳይ፣ የፍትሃዊነት ጉዳይ፣ እንዲሁ የሀብትን የማከፋፈል ጉዳይ ተደርጎ ሊወሰድ የሚገባ ነው ብዬ አላስብም። የኮሪደር ዴቨሎፕመንቱ በአንድ በኩል ከተማ መልሶ የማልማት ጉዳይ ስለሆነ በሌላ መንገድ ደግሞ ተወዳዳሪ ከተማን የመፍጠር ስታንዳርዳይዝድ የሆነ የመሰረተ ልማት አቅርቦት ስታንዳርዳይዝድ የሆነ የመንገድ፣ የመብራት፣ የውሃ፣ የስልክ መስመሮችን ዘለቄታዊነት ታሳቢ ያደረጉ ስራዎች፣ ዘለቄታዊነት ያላቸው የፐብሊክ ስፔስ ፈጠራ ጉዳዮች፣ ዘለቄታዊነት ያላቸው የግብይት ማዕከላት የመገንባት ጉዳዮች፣ ዘለቄታዊነት ያላቸው ኮምፓክት የሆነ የከተማ ዴቨሎፕመንት ሊያመጣ የሚችል የአፓርትመንት ግንባታዎች እና የግብይት ማዕከላት፣ የጤና እና የስፖርት እንደዚሁም ሁሉን አቀፍ የሆኑ ስራዎች የሚሰራበት ፕሮጀክት በመሆኑ ምክንያት የሚጠይቀው ኢንቨስትመንት ቀላል አይደለም። የከተማ ያለውን ሀብት ሰባ አንድ ፐርሰንቱን ለካፒታል ፕሮጀክት ሲያውል በኮሪደር ዴቨሎፕመንት ላይ የምንከፍላቸው የምንከፍለው ካሳ ለመሰረተ ልማት የምናወጣው ወጪ፣ በአጠቃላይ ለግንባታ ስራ የምናወጣው ወጪ የሚጠይቀን ሀብት ከፍተኛ ነው። ይሄ ከከተማ አስተዳደራችን ከማንም ድጎማ የተገኘ ሀብት አደለም። ከከተማ አስተዳደሩ ከሚገኝ ከሚሰበሰብ ሀብት ነው ኢንቨስት እየተደረገ ያለው።